መድህ ጅልባብ ቤት ነው። እዚህም ጋር እንደምታዩት ኢንተርኔቶች እና የተለያዩ ጨርቆች አሉ፣ ጅልባቦች ማለት ነው። አሰላሙአለይኩም ወራህመቱላሂ ወበረካቱ ውድ እና የተከበራችሁ የረምላልማ ፔጅ ተከታታዮች፣ እንዴት ናችሁ? እንዴት ከርማችኋል? ዛሬ እንግዲህ ምን ይዛ መጣች እንደምትሉ ጥርጥር የለው። በጣም በተደጋጋሚ ጅልባባ ሳይን እያላችሁ መቆሚያ መቀመጫ ቪዲዮ መስሪያ ሁላ ነበር ያሳጣችሁኝ አይደል? እንሆ እንዳላችሁት እንግዲህ ዛሬ ጅልባብ ቤቶች ጋር መጥቻለሁ ማለት ነው። አንድ እህታችን አለች፣ ሪሃ ትባላለች። ቆንጆ ጅልባቦች ትሰራለች። በስሱም በኢንተርኔቱም በተለያየ በሰርክሉም እናንተ በፎቶ ስታዙ በነበሩት አይነቶች ጅልባብ ስለምትሰራ ያሉትን ከለሮች ጅልባቦቹን ላሳያችሁ ና ዋጋ፣ አንድ አንድ ነገር ተነጋግራችሁ የእሷን ስልክ አስቀምጥላችኋለሁ። ማዘዝም የምትፈልጉ ለቤተሰብ ምንም ካላችሁ፣ ያው በእኔም በኩል ይሁን እሷንም ቀጥታ ማግኘት ትችላላችሁ ማለት ነው። እስኪ መጀመሪያ ጅልባቦቹ ምን አይነት ናቸው? እንዴት ነው ፊቱ ለምትሉት አስገብቼ ላሳያችሁ። ኒቃሞቹ ከውጭ የሚመጡ ናቸው። እዚህ ነው የሚሰራው? ከውጭ ነው የሚመጣው? እዚህም የሚሰሩ አሉ። ያው በንትኑ አይነት ማለት ነው፣ በከለሩ በልብሱ አይነት ሲፈልጉ፣ በጣቃ አይነት። ያው እንግዲህ እዚህ ጋር እንደምታዩት ስልክ ቁጥሯ ማለት ነው ይሄ ነው። ማዘዝ ከፈለጋችሁ 0963052183 ሪሃና ብላችሁ ከደወላችሁ ታገኟታላችሁ። እስኪ ስለ ስለጅልባብ ስለ አንዳንድ ዋጋዎች ደግሞ ያለውን ነገር ትነግረናለች ማለት ነው። ኢንሻአላህ አሁን ይሄ የሚታየው ጨርቅ ምንድን ነው የሚባሉት? እነዚህ አሁን ማለት ነው የውጁ ጣቃ ነው፣ ኮተን ሆኖ የውጁ ጣቃ ነው። ሙሉ የሚሰራል፣ ካንገበታችን የሚሰራል፣ ሰርክል የሚሰራል። የሙሉና የሰርክሉ ዋጋ 550 ብር የሙሉ 550 ሰርክሉም ጭምር ማለት ሰርክሉም ጭምር እንደገና ደግሞ ካንገበታች የሆነ ስፌት ጨምሮ ነው ወይስ? አዎ ጣጣም ጨመረ ነው። አይ ምልሽ አሁን የነገርሽኝ ዋጋ በጣም ያን ያክል ውድ አይደለም። ያው እኔ እንደዛ አልገመትኩም ነበርና ስፌትንም እንትን ብሎ ነው ወይ ጨምሮ ኢንተርኔት

ኢንሻአላህ እንግዲህ ያው እንደሰማችሁት ከሆነ ያው ዋጋው በጣም በጣም ተመጣጣኝ የሚባል ዋጋ ነው። ሪሃና የነገረችን የምታዩት የሚያማምር ጨርቅ አለ። በማንኛውም ሰዓት መደወልና ማዘዝ ትችላላችሁ ማለት ነው። ኢንሻአላህ ቪዲዮውን ከተለቀቀበት ሰዓት ጀምሮ እኔን ስትያቀጭቁኝ የነበራችሁት ያው ወደ ሪሃና ዙሩ ነው። ጅልባቦቹ አሁን ፋሽንም ሁሉንም ነው አይደል? የምትሰሩት አሁን እስከ ስንት ነው የሚሰራው? ጅልባብ ማለት ይሄ ፊት ለፊት የሚታየው ሰርክሉ። ስንት ናቸው እነዚህ ፊት ለፊት ያሉ ሰርክሎቹ? ጅልባቦች በኢንተርኔት ሲሆን በኢንተርኔት ሶስት እጁ ሳ እጅ ያለው እጅ ተደርጎ የሚሰራው በኢንተርኔት ሲሆን ይጨምራል። ሺህ ሶስት መቶ ብር ደግሞ አይታወቅም። አሁን ይህን እንትን ዋጋ እየዋዠቀ ስለሆነ ቋሚ ዋጋ አይኖረውም። ለማንኛውም አሁን ያሳየኋችሁ ቀጣይ ጀልባ ቤት ነው። ይሄንንም ደግሞ ማዘዝ ትችላላችሁ።

ያው እንግዲህ ደግሞ ይሄ ባለፈው ያሳያችሁ ያሳያችሁ የአህመድ ጅልባብ ቤት ነው። እዚህም ጋር እንደምታዩት ኢንተርኔቶችና የተለያዩ ጨርቆች አሉ፣ ጅልባቦች ማለት ነው። አብሹር አብሹር ወደ ላይ። ያው እዚህ በፋሽን እንደምታዩት ፋሽን ቀሚሶችም የተለያየ ያው እዚህ በፋሽን እንደምታዩት ፋሽን ቀሚሶችም የተለያየ የጅልባብ ስታይሎች ናቸው የሚታዩት። በሰርክሉም አለ፣ ከአንገት በታችም ሁሉንም ያካተተ ነው ማለት ነው።

ኒቃሞቹ ከውጭ የሚመጡ ናቸው። እዚህ ነው የሚሰራው? ከውጭ ነው የሚመጣው። እዚህም የሚሰሩ አሉ። ያው በእንትኑ አይነት ማለት ነው፣ በከለሩ በልብሱ አይነት ሲፈልጉ፣ በጣቃው አይነት። ያው እንግዲህ እዚህ ጋር እንደምታዩት ስልክ ቁጥሯ ማለት ነው ይሄ ነው ። ማዘዝ ከፈለጋችሁ 0963052183 ሪሃና ብላችሁ ከደወላችሁ ታገኟታላችሁ። እስኪ ስለ ጅልባብ ስለ አንዳንድ ዋጋዎች ደግሞ ያለውን ነገር ትነግረናለች ማለት ነው ኢንሻአላህ።